በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ናምን በአብ ወናምን በወልድ ወናምን በመንፈስ ቅዱስ ናም ዘንተ ስላሴ አሃዱ አምላክ ፍጹሞቱ። ቅድመ ዓለም ለነበረና ዓለምን አሳልፎ ለሚኖር በአብ በወልድና በመንፈስ ቅዱስ እናምናለን። ሶስትነትን እናምናለን። አምላክ ፍጹም አንድ ነው። ቅዱስ ያሬድና ድርሰቱ፣ ቅዱስ ያሬድና ዜማው። ግንቦት 11 ቀን የተሰወረበት ነውና የቅዱስ ያሬድን ድርሰቱንና ዜማውን ገድሉንና ታሪኩን ጀምረነዋል። አጠር መጠን ባለመልኩ ቅዱስ ያሬድ ደረሰታቸው ድርሰቶች ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሲት፤ ዜማዎች ደግሞ ግዝ፣ እዝልና አራራይ እነዚህን አጠር መጠን ባለ መልኩ እንደው መታሰቢያ የተሰወረበት ጊዜ ነው እና በደብረ ባብ የቅዱስ ያሬድ ቤተ ክርስቲያን አዲስ አበባ ከግንቦት ስምንት እስከ ግንቦት አስራ አንድ አመታዊ ክብረ በዓሉ ምክንያት በማድረግ በጣም ታላቅ ልዩ ጉባኤ እየተካሄደ ነው ያለው። በስምንት ትናንት ጀምረናል። ዛሬም ዘጠኝ ነው። ከቀኑ አስራ አንድ ሰዓት ጀምሮ ጉባኤ ይቀጥላል። አሁን በገብረ መስቀል ሚዲያ ደግሞ የቅዱስ ያሬድ ድርሰቶችና ዜማዎች ገድላትና ቱርፋቱ ታምራቱን እንመለከታለን። እግዚአብሔር አምላክ ወዶና ፈቅዶ ሁላችንንም እንዲያስተምረን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ቅዱስ ያሬድን እንግዲህ ከቤተ ክርስቲያን ቤተ ክርስቲያንን ከቅዱስ ያሬድ ነጥሎ ማየት እንደማይቻል ያሁል ጊዜ እንናገራለን። ያሬድ ማለት ማኅቶተ ቤተ ክርስቲያን የቤተ ክርስቲያን መብራት ማለት ነው። በመጀመሪያው ላይ አሁ እንግዲህ እንዳየነው ያሬድ ማይዴታይ ያሬድ ማለት መሰረት ወይም ንብ ማለት ሲሆን ንብ ያልቀሰመው ነገር የለም፣ ያሬድም ያልደረሰው የለም። ድርሰት ብለን ባለፈው ተነጋግረናል። በአባቱ በኩል ብዙ ጊዜ የሚነገሩ ነገሮች አሉ። አባቱ ይስሐቅ አዳም ማለት ነው። እናቱ ክርስቲና ታውክሳ ይባላሉ ይላል። አንዳንዶች አባቱ አብዲዩ ይሉታል። አብድዩ ማለት ይሳቅ ማለት እንደሆነም ያው ይነገራል። ቅዱስ ያሬድ ሚያዝያ አምስት ቀን በ አምስት መቶ አምስት እንደተወለደ አባቱ ስድስት አመት ሲሆነው ሞተበትና እናቱ እንዲማርላት ለመሪጌታ ይሳቅ ወይም ጌዲዮን ወስዳ ሰጠችው ይላል። ትምህርት ስለማይገባው ውሰጅ ልጅሽን ብሎ ሰጣት ይላል። እሷም ደግማ ወስዳ ለአጎቱ ለአክሱም ቄሰ ገበዝ ለአባ ጌዲዮን ሰጠችው። እሱም መርጌታ ወስዶ ሲሰጠው ያሬድ ግን ትምህርት ሳይገባው ሰባት አመት ቆየ ይላል። በኋላ አጎቱ ሲገርፈው ሲቆጣው ኮብልሎ ከመንገድ ላይ ሲሄድ ደክሞት ከአንድ ዛፍ ስር ተቀመጠ ይላል። ከዛፉ ስር ተቀምጦ አንድ ትል ስትወጣ ስትወርድ ስድስት ጊዜ ስትወድቅ አያት በሰባተኛው ጊዜ ዛፉ ላይ ወጣ ቅጠሏን ስትመገብ አይቶ በዚህ ተደንቆ ከትሏ ተማረ ይላል። ለዚህ ነው አባቶቻችን በለአምን ባህያ ያስተማረ ቅዱስ ያሬድን ደግሞ በትል ያስተማረ እግዚአብሔር ለዚህ ነው እዮብ እግዚአብሔር በአንድም በሌላም መንገድ ያስተምራል ሰው ግን አያስተውል የሚላል እና ማስተዋሉን ያደለን። በኋላ መምሩን ይቅርታ ጠይቆ ትምህርቱን ጀመረ። ይቅርታ የጠየቀበት ቀን በነሐሴ አስር ቀን ነበረ። ወዲያው በድንገት ሳያስበው መምሩ የደብረ ታቦርለት ተገልጾለት ሐዲስ ከብሉይ ሊቃውንት መጻሕፍት በሙሉ ደርሰዋል ይላሉ። በዚህ ጊዜ ሁለት አይነት አገልጋዮች ታዘውለታል ነው የሚለው አምስት ሺ አይዋፍ አምስት ሺ መላእክት ታዘውለታል። አምስት ሺ አይዋፍ በቀኙ አንድ ሺ በግራው አንድ ሺ በጀርባው አንድ ሺ በፊቱ አንድ ሺ ከራሱ ላይ አንድ ሺ ክንፉና አንድ ሺህ ክንፍና ክንፋቸውን አነባብረው እንደ ዳስና እንደ ድንኳን አድርገው ፀሐይ እንዳይመታው፣ ንፋስ እንዳያገኘው ያገለግሉት ነበረ። አምስቱ መላእክት ግራና ቀኝ ላይና ከፊት ሆነው ሰይጣን እንዳይገዳደረው ይጠብቁት ነበር። ይህም ጻድቅ በመጀመሪያ አስተካክሎ የደረሰውና ያዜመው ቅዳሴውን ሲሆን በደብረ አባይ ነው። ሁለተኛም ድጓውን ነው የደርሰው በደቡብ ጎንደር ቤተልሔም ነው። ዝማሬ መዋስቱን ደግሞ በዙርባ ደረሰው ብለው ሊቃውንት እንግዲህ የቅዱስ ያሬድን ታሪክ ያስቀምጣሉ ማለት ነው። ታዲያ ቅዱስ ያሬድ እንግዲህ ይህንን ነገር ሲደርስ ዝልና ግዝ አራራይ ዜማ ነው እንግዲህ የደረሰው። ድጓ ማለት ምስጢራዊ ተርጉሙ አስትጉ ማለት ነው በዮሃንስ ጀምሮ በዮሃንስ ጀምሮ በዮሐንስ ማለት ዮሐንስ አስተምሮ ጾመ ድጓ፣ ፋሲካ ብሎ በአራት ይከፈላል ማለት ነው። የአራቱ ጾወረር ተመንበር ኪሩቤል ምሳሌ ነው። ለዚህም 22 አርስት በ22 ስነ ፍጥረት ለምሳሌ ፊደል በሄኖስ ተጀምሯል። 22 በሥነ ፍጥረት ልክ ነው ፊደል የተደረሰው ቅዱስ ያሬድም በ22 ስነ ፍጥረት አምሳል ተሰጦታል። ከነዚህም አስራ ሁለቱ ባለምልጣን ሁለቱ የለምልጣን ናቸው ይልና የማስባና የደናግል ምሳሌ ናቸው። በአጠቃላይ ግን በአምስት ይከፈላሉ ብሎ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ መዋሴት ናቸው ነው የሚለው። እነዚህን እንግዲህ እያንዳንዳቸው አገልግሎት አላቸው። የመጀመሪያው ድጓ እንደው ጠቅለል ሲል እሁድ እሁድ የሚደረሰው ቃለ እግዚአብሔር የመቤታችን ባለወልድ ቅዱስ ሚካኤል ተብሎ አበይት በዓላት እንዲሁም ክብረ በዓል በየዓመቱ የሚደርሱ ቃለ እግዚአብሔሮች የሚደረሱበት ነው ይላሉ። ከዚህ በተለየ መልኩ ግን ሊቃውንት እንዲህ ይገልጡታል። በአንድ ለምሳሌ አሁን ልደታ ናታ የልደታ ቃለ እግዚአብሔር መጀመሪያ ነግስ፣ ከዚያ በኋላ ደግሞ ዚቅ፣ ከዚያ ቀጥሎ ደግሞ መልክና ዚቅ፣ ከዚያ አንገርጋሪ፣ ከዚያ አስመራለም፣ ከዚያ አቡን፣ ከዚያ ሰላም እያለ ይህ የድጓ ነው ማለት ነው። ድጓ ማለት ያው መቀነቷ ወይም ደሞ መታጠቂያ ማለት ነው። ድጓ ማለት ደግሞ ያው ቃለ እግዚአብሔሩ ማለት ነው። ስለዚህ በአጭሩ ከአንድ እስከ ሰላሳ ቀናቶች አሉ። እነዚህ 365፣ 366 ይሆናሉ። በእነዚህ ሁሉ በወርሃዊም ይሁን በእለትም ይሁን በዓመትም ይሁን በእሁድም ይሁን የሚባለው ቃል እግዚአብሔር ድጓ ነው ማለት ነው። ከድጓ ውስጥ ሁለት አይነት ቃለ እግዚአብሔሮች ተቀንሰዋል። አንደኛው ከድጓ ላይ የተቀነሰው ጾመ ድጓ ነው። ጾመ ድጓ የሚባለው አብይ ጾም ላይ የሚባል ቃለ እግዚአብሔር ሲሆን ከድጓ ውስጥ የወጣ ነው ማለት ነው። ሁለተኛ ዚቅ የሚባለው ነው። ዚቅ የሚባለው በወርኃዊ በዓላት የሚባል ቃለ እግዚአብሔር ነው። በውስጡ ዚቅና ዋዜማ ማሃተው፣ ከዚያ ቀጥሎ አንገርጋሪ፣ ከዚያ እስመላለም፣ ከዚያ አቡን፣ ከዚያ እዝል፣ ከዚያ ሰላም እየተባለ የሚነገርበት ቃል እግዚአብሔር ነው። ይህም አሁን ከዱጓ ይወጣ ማለት ነው። በአጭሩ ከዱጓ ውስጥ ምን ወጥቷል? ጾመ ዱጓ ወጧል፣ እንደገና ደግሞ ዚቅ ወጧል ማለት ነው። ይህን እናገኛለን ማለት ነው። እና የዱጓ አገልግሎት ከአንድ ከልደታ ጀምሮ በሶስት በአታ፣ በአራት ዮሐንስ ወልደ ነጎድጓድ፣ በአምስት ገብረ መንፈስ ቅዱስ፣ በስድስት ኢየሱስ አርሴማ በሰባት ስላሴ በስምንት አባኪሮስ በዘጠኝ አስትንፋሰ ክርስቶስ በአስር መስቀል በአስራ አንድ ሀና ወያቄም ቅዱስ ያሬድ በአስራ ሁለት ቅዱስ ሚካኤል በአስራ ሶስት ዘራቡሩክ እግዚአብሔራ ቅዱስ ሩፋኤል በአስራ አራት አቡነ አረጋዊ እንዲሁም ደግሞ ገብረ ክርስቶስ በአስራ አምስት ቅዱስ ቂርቆስ ከነናቱ ኢየሉጣ በ16 ቅዱስ ኪዳነ ምሕረት፣ በ17 እስጢፋኖስ፣ በ18 የማነበራን የወስጣቴዎስ፣ በ19 ቅዱስ ገብርኤል፣ በ20 ህንጸት የቤተ ክርስቲያን፣ በ21 መቤታችን፣ በ22 ቅዱስ ራኤል፣ በ23 ቅዱስ ጊዮርጊስ፣ በ24 ተክለ ሃይማኖት፣ በ25 ቅዱስ መርቆሪዎስ፣ በ26 አቡነ ሀብተ ማርያም፣ በ27 ሸሩ መድኃኔ ዓለም፣ በ28 አማኑኤል፣ በ29 በአለወልድ፣ በ30 መጥምቀ መለኮት ቅዱስ ዮሐንስ በእነዚህ ሁሉ በየቀኑ መጀመሪያ ስቡህ ይባላል። ከዛ በኋላ ከስቡህ ቀጥሎ ሩ ጾመ ድጓ አብይ ጾም የሚቆመው ቃል እግዚአብሔር ነው። ከዘወረደ ጀምሮ እስከ አርብ እስከ ስቅለት ድረስ ያው እስከ ቅዳሜ ማታ ድረስ ጾመ ድጓ ነው የሚቀጥለው። ቅዳሜ ማታ ግብረ ሕማማቱ ከተነበበ በኋላ ተፈሴ ማርያም ተብሎ ያው የፋሲካው ቃል እግዚአብሔር ይገባል ማለት ነው። ስለዚህ ከድጓው ላይ የሚወጡ ጾመ ድጓና ዚቅ አሉ ማለት ነው። ሌላው ሶስተኛው፣ የሚቀጥለው ምራፍ ነው። ምራፍ ማለት ትርጉሙ ስናየው ማረፍ ማለት ነው። ለምሳሌ አሁን ሰማኒያዱ መጽሐፍ ቅዱስን ስናየው ምራፍ ምራፍ የሚል ነገር አለ አይደል? አዎ። የዳዊትን ደግሞ ለብቻው ስናየው መዝሙር መዝሙር የሚል አለ ማሳረፊያ ማለት ነው ወይም መለያ ማለት ነው። ምዕራፍ ማለት በሌላ መልኩ ክርስቶስ ከሊቶስጥራ እስከ ቀራኒዮ መስቀል ተሸክሞ ሲሄድ እየደከመው መስቀሉን እያሳረፈ መጓዙን የሚተረጉምና የሚያስተምር ነው ማለት ነው። ምዕራፍ ማለት ይሄ ደግሞ ጸዋትወ ዜማ ዜማ ነው። በዕለተ ሰንበት የሚደረስ ቃል እግዚአብሔር ነው። በጣም ደስ የሚል ቃል እግዚአብሔር፣ ዜማው ደስ ይላል። ሲነበብ፣ ንባቡ ዜማው፣ በአጠቃላይ ዜማ ነው ማለት ነው። ምዕራፍ ትርጉሙ አሁን ባልነው መልኩ ነው። አንድ የመጻሕፍት ማሳረፊያ ወይም መለያ ማለት ነው። በሌላ መልኩ ደግሞ የኢየሱስ ክርስቶስ ሲጓዝ ያረፈባቸው ለምሳሌ ኢየሩሳሌም ላይ አሁን አሉ። እዚህ ቦታ አርፏል፣ እዚህ ቦታ አርፏል እየተባለ ምልክት አሉ ማለት ነው። ያንን የሚያመለክትና የሚገልጥ ነው። ለምሳሌ አሁን መቋሚያ መርየቶቹ ከፍ አድርገው ወደ መሬት ሲተረክዙ ክርስቶስ አሁንም መስቀሉን ተሸክሞ እያወረደ እያቆመ ሄደበት ነው ተብሎ ይነገራል። ጸናጸን ለምሳሌ አሁን ወደ ታች ሲያደርጉት መከራውን የተገረፈውን ግርፋትና የተሰቃየውን ስቃይ የሚገልጥ ነው ማለት ነው። እንደገና አሁን ለምሳሌ አሁን ቃጭል ከቤተልሄም እስከ ቤተ ክርስቲያን ዲያቆኑ ሲመታ የምናየው ዮሐንስ ወንጌላዊ ከሊቶስጥራ እስከ ቀራኔው መድኃኔ ዓለም ተይዞ ሲሄድ እየተከተለ ያለቀሰው የዮሐንስ ልቅሶ ዋይታ ተብሎ ተቀምጧል ማለት ነው። ስለዚህ በአጭሩ ምዕራፍ ማለት ይህንን ይገልጣል ማለት ነው። ሌላኛው ዝማሬ ነው። ዝማሬ አገልግሎቱ በቁርባን ጊዜ ወይም ከቁርባን በኋላ ቁርባን፣ ካህናቱ፣ ዲያቆናቱ ለምእመናን፣ ለወጣቶች፣ ለህፃናት ቁርባኑን ስጋውንና ደሙን በሚያድሉበት ሰዓት በማህሌቱ ዲቃውንቱ የሚናገሩ ቃል እግዚአብሔር የሚያቀርቡ ቃል እግዚአብሔር ጸሎት ነው። በነገራችን ላይ ጸሎት ነው። ቁርባኑ እየተቆረበ ቅኔ ክብሪት ይደረጋል። ክብሪቱ ተደርጎ ክብሪቱን ይዘማሉ። እዚያ ሰብው ወደዚያ በቅዱሳኑ ብለው በፀና ኃይሉ በክህሎቱ፣ በቃለቀርን፣ በመዝሙር፣ በከበሮ፣ በአውታር፣ በፀናፅል በፀናፅል ስብሐት ላብ ብለው እዚህ ላይ ይህንን ክብሪቱን ይዘሙና ይጨርሳሉ። ከዚያ ዝማሬውን ይላሉ። ግዕዝ ሊሆን ይችላል፣ እዝል ሊሆን ይችላል። እንደ ዘመኑ ነው። ከዚያ ቀጥለው ዝማሪውን ካል በኋላ ቅኔው እንደገና ይመጣል። ቅኔው ግዝ ከሆነ ሰባት ነው፣ እዝል ከሆነ 11 ቤት ነው። ያን ይቀርባል። ያ ቃል እግዚአብሔር ተብሎ መጀመሪያ የሚቀኝ አለ የሚመራ አለ። ከዚያ በመቋሚያ ይባላል። ከዚያ ዜማው ተብሎ በፀናጽል አብይ ጾም ከሆነ በመቋሚያ ተብሎ ያልቃል። ሌላ ጊዜ ከሆነ ደግሞ ይጸነጸናል። ከበሮ ይመታል። ከዚያ ወረቡ ተብሎ ተጸፍቶ ያልቃል ማለት ነው። እና ዝማሬ በዚህ ጊዜ የሚቀርብ ጸሎት ነው ማለት ነው። ዝማሬ በውስጡ ግን ከራሱ ጋር ስድስት በውስጡ አምስት ክፍልፋዮች አሉት። የመጀመሪያው ዝማሬ ራሱት ነው ያው ራሱ ነው። ዝማሬ ማለት ምስጋና ማለት ነው። ባጭሩ ዝማሬ ማለት ምስጋና በቁርባን ጊዜ ከቁርባን በኋላ የሚቀርብ ቃለ እግዚአብሔር ወይም በቁር መካከል ላይ የሚቀርብ ቃለ እግዚአብሔር ማለት ነው። ከዝማሬ ቀጥሎ በውስጡ ያሉት አምስት ክፍልፋዮች የመጀመሪያው ህብስት ነው። ህብስት ማለት ዝማሬው ከረዘመ ዝማሬውን ተክቶ የሚባል ቃል እግዚአብሔር ማለት ነው። ህብስት ይባላል። ከዚያ ቀጥሎ ጽዋ ነው። ጽዋም አሁን ዝማሬውና ህብስቱ ከረዘሙ አጠር ያለ ከተፈለገ ጽዋው አጭር ከሆነ ይቀይራል ማለት ነው። መንፈስ ማለትም ደግሞ እንደዚሁ በእነዚህ ውስጥ የሚገባ ነው። አኮቴት ማለትም ምስጢር ማለትም እንደነዚህ በአምስት መድቦታል ነው የሚለው ዝማሬውን በአምስት ዝማሬው ዋናው ለምሳሌ አሁን በሀገራችን በእንትን የሚባላለ ጋን የሚባላለ ከጋን ወይን ወይም ጠላ ወደ ማድጋ ይገለበጣል። ከማድጋ ወደ ጋን ግን አይደረግም እና ምንድን ዝማሬው ማለት ትልቁ መሰብሰቢያ የተሰበሰበበት ማለት ነው። ከዝማሬው ላይ ግን አምስት ክፍልፋዮች ተገኝተዋል። ህብስት፣ ጽዋ፣ መንፈስ፣ አኮቴት፣ ምስጢር። ይህ ማለት አጠቃላይ ቃለ እግዚአብሔሩ ግን በአምስቱ አይማደ ምስጢር፣ በአምስቱ ቅንዋት፣ በአምስቱ ቀዳሰያን የሚቀርብ ቃለ እግዚአብሔር መገለጫ የሆነ ቃለ እግዚአብሔር ነው። አምስቱ ደናግድ የሚላል በዚህ የሚቀርብ አምስቱ ሐዋሳትም ይላል፣ በዚህ ተመስሎ የሚቀርብ ቃለ እግዚአብሔር ነው ማለት ነው። ሌላው ቀጥሎ ያለው መዋሲት ነው። መዋሲት ማለት ደግሞ ለሙታን መሸኛ፣ የሙታን መሸኛ። ለምሳሌ አንድ ሰው ሚስት ሲያገባ ከሙሽሪትን ይዞ ሲመጣ የሚሸኝበት አለ። ሙሽሪትን ይዞ ሲገባ ደግሞ ወደ ቤት የሚቀርብለት አለ ማለት ነው። እና አንድ ሰው ሲወለድ የሚቀርብለት አለ። አንድ ሰው ደግሞ ሲያርፍ ደግሞ ሲሸኝ ደግሞ የሚቀርብለት አለ። በአጭሩ መዋሴት ማለት ለሙታን የሚቀርብ ጸሎት ነው ማለት ነው። ለምሳሌ አስከሬኑ ባለበት ቤት ሊደረስ ይችላል። እንደገና ደግሞ በየመንገዱ እረፍት እየተደረገ ሊደረግ ይችላል። ከዚያ በቤተክርስቲያን በኩል ሊደረግ ይችላል። እንደገና በቤተክርስቲያን ውስጥ ሆኖም ሊደረግ ይችላል። በአጭሩ ግን አንድ ለሚ ወደ ቀብር ለሚሄድና ለሚቀበር አስከሬን ወይም ደግሞ ነፍስ የሚቀርብ ጸሎት ነው። በሌላ መልኩ ደግሞ ከተቀበረ በኋላ በሰለስት፣ በሰባት በአስራ ሁለት በሰላሳ በአርባ በሰማንያ በመንፈቅ፣ በአመት ለሙታን የሚቀርብላቸው ጸሎት ነው ማለት ነው። ሌላው እዚህ ጋር ለምሳሌ አይጋረ ፀሐይ ከቅዳሴ በኋላ በግዝ የሚነበብም ይኸው የቅዱስ ያሬድ አለ። መጽሐፈ ብርሃን በሱባዬ የሚዘመር መዝሙር አለ። የመጽሐፍ ቅዳሴ ዜማ በቅዳሴ ጊዜ የሚዜም ቃለ እግዚአብሔር አለ። ከዚያ ቀጥሎ አንቀጸ ብርሃን በስርዓተ ዑደት ጊዜ የሚደርስ ቃለ እግዚአብሔር አለ። ይህን ሁሉ ማነ የደረሰው? ቅዱስ ያሬድ የደረሰው ቃለ እግዚአብሔር ነው ማለት ነው እና ይህን ቃለ እግዚአብሔር ቅዱስ ያሬድ ደርሶ ለእኛ ሰጦናል የሰጠንን ቃለ እግዚአብሔር በስርዓት መጠቀም ያስፈልጋልና ይህን ነው የሚናገረው። ቅዱስ ያሬድ እንግዲህ የቤተ ክርስቲያኗ ምሰሶ ነው። እንደውም አንድ ቃል እግዚአብሔር ላይ ምን ይላል? ስለ እግዚአብሔር ሕልውና አንተ በሰማይ አንተ በምድር አንተ በባይረት ዘታስተጋቦሙ ለሁሉ ለኩሉ ፍጥረት ማጽራፈ ምድር አልቦ ተፍጻሜ የትለይከ ይላል። ፍጥረትን ሁሉ ከምድር ዳርቻ የምትሰበስባቸው አንተ በሰማይ በምድር በባይር አለ ለጌትነት ፍጻሜ የለውም ይላል። በአምላክ ዳዊትም መኒ አረግኩ ውስተ ሰማይ ወደ ሰማይ በወጣ ወመኒ ወረድኩ ውስተ ቀላይ ወደ ባሕርም ብገባ አንተ የሌለህበት የለም ብሏል። እንደገና ዮናስ የተባለ ደግሞ ወደ ነነዌ ሄዶ እንዲያስተምር ቢጋበዝ ወደ ተርሴስ ሄዶ አመልጣለሁ ሲል ወደ ባሕር ውስጥ እንዲገባ አደረገው። ሶበ ቀብጸት ነፍስየ ተዘከርኩ ወለ እግዚአብሔር ነፍሴ የበዛለሽ ጊዜ እግዚአብሔርን አሰብኩት ብሎ ኩሉ ማይበልክ ወሞገድከ እንተላይ ላይ ያለፈ በባህር ውስጥ ሆኘ በአሳው ሆድ ውስጥ ሆኘ በባህሩ ላይ ያለው በአሳሁ አካባቢ ያለው ማይበል በላዬ አለፈ እንዲያልፍ ያደረከም ደሞ አንተ ነው ብሎ ሲያመሰግን እንመለከታለን። ስለ ድንግል ማርያም ደሞ ቅድስ ተወብጽት ስቤት ወብረት ክብር ተወልልት አንቀጸ ብርሃን ማርገዩት ማይደረ መልኮት ቅድስ ተቅዱሳን አንቀጸ ብርሃን በተባለው ድርሰት እንዲህም ለማርያም ያቢ ክብራ እምወርኅ ወእምፀሐይ ይፈን ይልሃያ እያለ የማርያም ክብር ከፍ ከፍ ይላል። ከጨረቃና ከፀሐይም ደምግባቷ ያምራል እያለ በአንጻር ዘይቤ አመስግኗታል ይላል። ስለ ክቡር መስቀልም እንዲህ ብሏል። ወነገረ መስቀል ውስጥ ለህርቱማን እበደ ይመስል ወሙ ወለነሂ ለለአመነ መስቀልህ ከመርህ ኮነነ የመስቀሉ ነገር ለማያምኑት መኝነት ላመንበት ግን መስቀልህ መሪ ሆነን። ዘይወም መስቀል አሰነ ያለ ዘበል በስነ ማርያም አዋከ ለክርስቲያን ኮኖም መበየ በዘመናችን የምናከብረው መስቀል ያረጀውን ዓለም አሳመረ አደሰ በማርያም ደም ግባት አብራ በማርያም ደም ግባት አበራ ለክርስቲያኖችም ክብር ሆናቸው በማለት ይናገራል ነው የሚለው የነገረ መለኮት ምሁር የሆነው ቅዱስ ያሬድ ዜማን ሲያዜም መጽሐፍ ቅዱስን ለድርሰቱ ምንጭ በማድረግ አንድን የመጽሐፍ ቅዱስ ቃል ከዜማ ጋር በማስማማት የተደበቀውን ምስጢር በማብራራት ያመሰጥራል ይላል። ለምሳሌ በዘጸአት 2፡11 ላይ የተመዘገበውን የሙሴ ታሪክ ዲበ አይላፈ እስራኤል ሙሴ እምቅድመ ይኩን ኖላዊ ክልየ እደወ እንዘይት በአስ ወረኪቦ በውስተ ፍናዊ ቀተለ ግብፃዊ ዋሄ ወእብራዊ። ሙሴ ለእስራኤል መሪ ሳይሆን በመንገድ ሁለት ሲጣሉ አግኝቶ ግብፃዊውን ገሎ እብራዊውን አዳነ በማለት በግጥም መልክ ይገጥማል በከመይቤ ኢሳይያስ ነቢይ ናሁ የወርድ እግዚአብሔር ውስተ ምድረ ግብፅ ተጽኖ ዲበ ደመና ቀሊል እግዚአብሔር በፈጣን ደመና ተጭሎ እየበረረ ወደ ግብፅ ይመጣል እያለ ተናግሯል ነው የሚለው ስለዚህ ቅዱስ ያሬድ በእውነት ማኅቶተ ቤተ ክርስቲያን ይባላል። ምን ማለት ነው? የቤተ ክርስቲያን መብራት። ያሬድ ማኅሌታይ ይባላል። ቅዱስ ያሬድ ከሰማውያን አመስጋኞች ከ24ቱ ካህናተ ሰማይ ጋራ ሕዳር ስድስት ቀን ወጦ ዘምሮ ዕዝል፣ ግዕዝ፣ አራራይ ዜማዎችን በኢዮር በራማ በኤረር ያሉት ምስጋና በመቅደስ ቅዳሴው በቅድስት ሳታቱ በማይሬቱ ስፋተ ነጉ እንዲቆም ያደረገ ታላቅ ሊቅ ነው ማለት ነው። መላእክት ሲያመሰግኑ ያየውን ቀን ለተማሪዎቹ ሲነግር ሊነግር ሲል ሲጀምር ሃሌሉያ ዋይ ዜማ ዘሰማይ በሰማይ ዘመላይት ግናይ መላይት ቅዱሳንም ይላል። ስለዚህ ምድራዊ መላክ ተብሎ ይጠቀሳል ይላል። በአጎቱ በጌድዮ ቤት ሃያ አምስት ዓመት ኖረ። አቡነ ጰንጠል ሊሆን የቅርብ ወዳጁ ስለነበረ ስለመጮና ስለ ሃላፊው ዓለምም ይነግሮ ነበር ያለው ጭንም ዓለም በደንብ እያብራራ ይነግረው ነበር ይላል። በኋላም ከአምስት መቶ ሰላሳ እስከ አምስት መቶ ስልሳ ባለው ጊዜ ውስጥ ድርሰቱን ደረሰ። በእጁም ራሱ የጻፈው ድጓ ወይም ድጓ ምልክት የሌለው ዛሬ በጣና ቂርቆስ ይገኛል ይላል። የራሱን መቋሚያ በጣና ይገኛል ይላል። እንግዲህ ታሪኩ ነው። ቤተክርስቲያናችን ለቅዱስ ያሬድ ብዙ ባለ ውለታ እንደመሆኑ መጠን በኢትዮጵያ ብቻ ሳይሆን በዓለሙ ሁሉ ስሙ እንዲጠራ አድርጋለች። እና ስለዚህ የቅዱስ ያሬድ ታሪኩ በአጭሩ ሚያዚያ አምስት ቀን በአምስት መቶ አምስት ተወለደ። ህዳር ስድስት ቀን ወደ ሰማይ ተነጥቆ ከመላእክት ጋራ ዘመረ። ታኅሳስ ሰባት ቀን ደግሞ ከታኅሳስ አንድ እስከ ታኅሳስ ሰባት ሱባኤ ገብተው ከመላእክት ያመጣውን ምስጋና በአክሱም ጽዮን በቤተ ክርስቲያን በመስቀሉ ላይ ባለው ወይም በታየው ዘመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህ ወኪያሁን ሰብክ መድነ የሚል ቃለ እግዚአብሔር አይተው በእውነት የስ ከእግዚአብሔር የተላከልን ትልቅ ግሩም አገልግሎት ነው ብለው ማኅቶተ ቤተ ክርስቲያን ብለው የእግዚአብሔር ስጦታ ብለው አንደ ቤተ ክርስቲያን ብለው የቤተ ክርስቲያን ብርሃን ብለው ተቀብለው አገልግሎት ላይ አውለውለታል። ዜማውን እንግዲህ ይህን ካደረገ በኋላ በቤተልሔም ድጓውን፣ በዙራምባ ዝማሬውን፣ በዋልድባ ቅዳሴውን ደርሷል። ይህን አድርጎ ግንቦት 11 ቀን ደብረ ሃሌሉያ ሀዊ ወይም ደግሞ ራስ ዳሸን በተባለው ትልቅ ገዳም በዚያ ቦታ ላይ ተሰውሯል፣ ነው የሚ ቤተክርስቲያናችን ታሪክ። ገብረ መስቀል ሚዲያ ነው። ደብረ ባቤ ቅዱስ ያሬድ አዲስ አበባ ስቴዲየም ወረድ ብሎ አጎና በሚባለው ጎተራ በሚባለው አካባቢ ያለው ታላቅ ካቴድራል ከግንቦት ስምንት እስከ ግንቦት 11 ታላቅ ጉባኤ ተዘጋጅቷል። የተለያዩ መምህራን ከቀኑ 11 ሰዓት ጀምሮ ግንቦት ስምንት ትናንት በልዩ ጉባኤ መጋቢ አዲስ ብሎ ዳስታደሰ ዶክተር በልዩ ሁኔታ ሲያገለግሉ ዘማሪ ሲስተር ህይወት፣ ዘማሪ ቶማስ ባለማሲንቆ አገልግለውናል። ዛሬ ደግሞ እንደዚሁ መጋቢ ሃይማኖት ባህታዊ የደብረ ምህረት የደብረ ምሕረት ጎሮ ቅዱስ ገብርኤል ቤተ ክርስቲያን ስብከተ ወንጌል ክፍል የሆኑት ታዋቂው አባት፣ እንዲሁም በዝማሬ ዘማሪ አቤል ባለማሲንቆ ደግሞ ዘማሪ ቢንያም ይገኛሉ። ነገ ጧት ደግሞ የቅዱስ ስላሴ መንፈሳዊ ኮሌጅ የብሉይ ኪዳን የአዲስ ኪዳን መምር የሆኑት መጋቤ ብሉይ ወሃዲስ መልአክ ጌታሁን አይነ ኩሉ ማለት ነው። ዘማሪ ደግሞ ዘማሪ ቴዎድሮስ ዮሴፍ ባለማሲንቆ ደግሞ ዘማሪ ቢንያም ከዚያ በአባቶች ቡራኬ ይደረጋል። ነገ ማታ ደግሞ ዘማሪ በእውነት የምናውቀው ቋንቋ ይነሽ ሊቀ መዘምራን ልኡል ሰገድ ጌታቸው፣ መጋቢ ሐዲስ ነቃ ጥበብ የገድጅ ቅዱስ ጊዮርጊስ ደብረገነት ቅዱስ ጊዮርጊስ የሀዲስ ኪዳን መጽሐፍ መምህር የሆኑት ይገኛሉ። ባለማሲንቆ ዘማሪ ቢንያም ይገኛል ማለት ነው እንግዲህ እስከ ምሽቱ ሁለት ሰዓት እንገለገልና ከዚያ የሌሊቱ ማህሌት ያድራል። እስከ 11 ሰዓት 11 ሰዓት የቅዳሴ ይገባል። እስከ ሁለት ሰዓት ይጠናቀቃል። ከሁለት ሰዓት እስከ ስድስት ሰዓት ባለው ታቦታቱን አወጣን 11 ታቦታት ታሳስ 11 እና ግንቦት 11፣ 11 ታቦታት ወጣው ኢትዮጵያን ይባርካሉ፣ ዓለምን ይባርካሉ። ከዚያ እንደገና ከመሽቶ ከቀኑ 10 ሰዓት ጀምሮ እስከ መሽቶ 2 ሰዓት የአራት ቀን ጉባያችን በመምህር ዘላለም ወንድሙ በዘማሪ ጽጌ ደዳ ጥላሁን በዘማሪ ቢንያም ማሲንቆ የአገልግሎታችን እናጠናቀቃለን። የጅማሬ መፍጻምን ባለቤት እግዚአብሔር አምላክ ሁሉን እንዲያጠናቀቅ መልፋንካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። እንግዲህ በጉባኤው ላይ የሚሳተፉ የሚመጡ የተጋበዙ መምህራንን፣ ዘማሪያንን፣ ባለማሲንቆችን ሁሉንም በዚህ ሚዲያ ላይ ዛሬ ግንቦት ዘጠኝ በገብረ መስቀል ሚዲያ ላይ አስተላልፍላችኋለሁ። ይህን እየሰማችሁ ዛሬ ማታ የሚመጡትን ወርጧት የሚመጡትን ሁድማታ የሚመጡትን ኦህርታ ታቦቶ ላይ ከቅዱስ ፓትሪያርኩ ጀምሮ ሊቃነ ጳጳሳት አበው መነኮሳት ሁሉ የአድባራት የገዳማት አስተዳዳሪዎችና ና ሊቃውንተ ቤተክርስቲያን ይገኛሉ። የማታው አገልግሎት በገለጽኩት መልኩ እናሳልፋለን። የጊዜ ባለቤት እግዚአብሔር አምላክ ጅማሬውን ያሳምር አምላክ ፍጻሜውን ያሳምርልን። ወስብሐት ለእግዚአብሔር።